የብዙ አርቢዎችን ስጋትና ችግር የሚቀርፈውን የሕይወት መድን አገልግሎት ድርጅታችን ትረስት አግሮ ኮንሰልቲንግ መጀመሩን ስገልጽ በታላቅ ደስታ ነው። ሰላም ሰላም፣ ጤና ይስጥልኝ እንዴት ከርማችኋል? ውድ የቻናላችን ተከታታዮች እኔ ዶክተር ተክሌ ይሽፓራው ነኝ፣ የትረስታ አግሮፖስተር ሊመስራች እና ስራ አስኪያጅ። ታዲያ ዛሬ ደግሞ ለእናንተ እጅግ በሚጠቅም እንዲሁም በሚያስደስት መረጃም ወደ እናንተ መምጣት እችላለሁ። እንግዲህ አስቀድሞ ድርጅታችን እያንዳንዱን ስቴፕ ዛሬ ላይ እስካለበት ደረጃ ሁላችሁም ታውቃላችሁ ብዬ አስባለሁኝ። እንግዲህ ይህ ሴክተር ፎርማል እንዲሆን ትክክለኛ አካሄዶችን ሳይንሳዊ አካሄዶችን ተቃውማዊ አካሄዶችን ተላብሶ እንዲመራ ልዩ ፍላጎት አለን ከዚህም የተነሳ እንግዲህ አስቀድሞ ዶሮ እርባታ ለመጀመሪያ ጊዜ በአግሪመንት ዶሮዎችን ሲሸጥ እንደነበር ይታወቃል ታዲያ ዛሬም ላይ ድርጅታችን ትረስት አግሮ ኮንሰልቲን ለብዙ አርቢዎች እጅግ በጣም የምስራጭ ሊባል በሚችል ደረጃ አንድ መረጃ ወደ እናንተ ይዤ ማለት ነው ይህ ምንድነው እንግዲህ ከድርጅታችን ከትረስት አግሮ ኮንሰልቲን የቄብ ዶሮዎችን ለሚገሱ ግለሰቦች ዶሮዎችን ከወሰዱ በኋላም በተለያየ አጋጣሚ ቢሞትባችሁ፣ በኒውካስል በሽታ ቢጠቁ ለዚህ ካሳ የሚሆን የዋስትና ወይንም ደግሞ የመድን አገልግሎት መስጠት መጀመሪያችን ስንገልጽ በታላቅ ደስታ ነው፣ ማለት ነው። ታዲያ እንግዲህ እንደ አርቢ ህይወት ያለው ነገር ላይ እንደ መስራታችን መጠን፣ በተለይ ደግሞ ጀማሪ አርቢዎች ስትሆኑ፣ ይህ ስጋት ከፍ ብሎ ሊታይ ይችላል። እንግዲህ ይህንን ሴክተሩን ሞር ከመረዳትም ካለመረዳት የሚመጣ ችግር ሊሆን ይችላል። ነገር ግን እንግዲህ ዶሮ ስንጀምር፣ እርባታ ስንጀምር ዶሮቻችን ቢሞቱ፣ ዶሮቻችን ቢያልቁብን፣ የሆነ ነገር ቢሆኑ የሚል ተደጋጋሚ ጥያቄዎች ይነሳል። ስለዚህ ድርጅታችንም ይህንን ኃላፊነት ከመውሰድ አንጻር አርቢዎችን ለማገዝ ካለን ቅን ፍላጎት አንጻር ውል በምትዋዋሉበት ወቅት ላይ ዶሮዎቻችሁ ቢታመሙ አሊያም ደግሞ ጉዳት ቢደርስባቸው ሙሉ ኃላፊነት ልንወስድ ውል እንገባለን ማለት ነው። ይህም እንግዲህ ለየትኛውም አርቢ ታላቅ የምስራች፣ መቶ ፐርሰንት ኮንፊደንስ ተሰምቷችሁ ስራውን እንድትጀምሩ የሚያስችላችሁ የምስራች ነው ማለት ነው። ሶ በዚህ ስኬል እውነት ለመናገር በዚህ ስኬል በኢትዮጵያ ደረጃ እስካሁን ድረስ ያልተሞከረ ያልታሰበም ሀሳብ ነው ማለት ይቻላል። ስለዚህም ይህንን አሰራር ይህንን ፓኬጅ ተጠቃሚ ለመሆን የግዴታ አርቢው ትክክለኛ ሳይንሳዊ እውቀት ሊኖረው ይገባል። ምክንያቱም አንዳንድ ችግሮች ከግለሰቡ ችግር፣ የቴክኒክ እውቀት ማነስ እና ክፍተት ሊከሰት ስለሚችል ማለት ነው። ግለሰቦች ስልጠና መውሰድ ይጠበቅባቸዋል ማለት ነው። ስለዚህ በእነሱ ሳይድ የሚጠበቁትን ፕሮቶኮሎች የባዮሴኩሪቲ ፕሮቶኮል የማኔጅመንት ፕሮቶኮሎች በተገቢ ሁኔታ ካከናወኑ ከኛ የሚመጡትን ዶሮች ወስደው እንደዚህ አይነት መሰል አደጋዎች ቢከሰቱ ድርጅታችን ሙሉ ኃላፊነቱ ወስዶ ያንን እርባታ የማቋቋምና የማገዝ ኃላፊነት ይወስዳል ማለት ነው። ስለዚህ ይህንንም ለረጅም ጊዜ እኛም ልናደርገው በጉጉት ስንጠብቀው የነበረ ነገር ስለሆነ እንኳን ደስ አላችሁ፣ እንኳን ደስ አለን ማለት ፈልጋለሁ። ስለዚህ በኢትዮጵያ ምድር ላይ ከዛሬ ጀምሮ ዶሮ እርባታ ማርባት ስጋት ሆኖ አይቀርም። ስለዚህ ስጋቱ ተቀርፏል ማለት ነው። በኮንፊደንስ በመተማመን ቢሮችን መታችሁ ኮንሰልት በመደረግ ስልጠና በመውሰድ የፈለጋችሁትን ያህል የዶሮ ቁጥር በመውሰድ ወደ እርባታው መግባት እንደምትችሉ ስገልጽላችሁ በታላቅ ደስታ ነው። ስለዚህ ይህ መረጃ ለሁሉም አርቢዎች እንዲደርስ ይህ መረጃ በኢትዮጵያ በአራቱም አቅጣጫ ላይ ለሚገኙ ለሁሉም አርቢዎች እንዲደርስ ሼር ማድረጋችሁ ፎሎ ማድረጋችሁ እንዳይረሳ፣ በመተማመን ያርቡ።